ከዚህ ከእናንተ ነገር እንደ መጣ ነው ወደዚህ ና። ስለዚህ ዳመራ መብራቱን ማታቀም ማለት ነው። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ ለየት ባለ ቦታ ነው የመጣ ነው። ገጠር ገብተናል። እንኳን አሰላንህም ያው በጉራግኛ እንኳን አደረሳችሁ ማለት ነው፣ ለማታውቁት ማለት ነው። እንግዲህ ዛሬ ገጠር ገብተናል፣ ዛሬ ሳይሆን ሁለት ቀን ሆኖናል እና ሰብሰብ ብለን ገብተናል። በጣም ደስ ይላል። ቫይቡ እንደምታየት ኮባ ስር እንገኛለን። ብርዱን አልቻልኩትም። ዛሬ ደግሞ ትንሽ ፀሐዩ ነው እንደዚህ ያስለበሰኝ ማለት ነው። እና በጣም ደስ ይላል። ዛሬ ተመልሼ መጥቻለሁ። አብርሽ እሺ እንዳለኝ ታውቃላችሁ። ሁላችንም ተሰስ መተናል። ነጽጌ ያልመጣ ማን ነው? ያልመጣውን ከመጥራት ማለት የመጣውን ከመጥራት ያልመጣውን ብጠራ ይሻለኛል። አይ ቲንክ ሁሉም እነ ሀይሚ እነ ብሩክ እነጽጌ ሁሉን ጀማዎች እንደገና ደግሞ ከአዲስ አበባም ደግሞ አብርሽም የራሱን እንግዳ ይዞ መጥቷል። ሀያቴ ቤት ነው ያለ ነው። እና በጣም ደስ ይላል። በጣም ደስ በሚል መልኩ በዓልን አክብረናል። ዛሬ ደግሞ የሆነ ታንኮላ አስቤ ነው የመጣሁት አብርሽ ተኝተዋል። ሌሎች ደግሞ እዛኛው ቤት ናቸው፣ ምግብ እየበሉ ነው። እሱ ደግሞ አርዶ ነው ማታ የተኛው። እና የሆነ ፕራንክ አሰቤ ያለው ከዚህ በፊት ከአብርሽ ጋር ፕራንክ አድርጌውም አድርጎኝም አያውቅምና የሆነ ነገር አሰብኩኝ ያው እንጃ ብቻ የሚመጣብኝ ነገር አላውቅም። ግን እስቲ የሆነ ተንኮል አስቤያለሁ። ምን አሰብኩኝ ይመስላችሁ? ቤተሰቦች ተኝቷል። አይቲንክ ስንት ሰዓት እንደሆነ ብቻ አላውቅም። አርፍዶ ነው የተኛውና እሄድበታለሁ የተኛበት ቤት። ከዛ በኋላ አጠገቡ ሂጄ እተኛለሁ። ከዛ ማታ አብረን እናደር ነው እለዋለሁ። ክደዋለሁ፣ አይኔ ሳላሽ ማለት ነው። ይሄን አስቤያለሁ። ምን እንደሚለኝ አላውቅም። ሚያብድ ነው የሚመስለን። ምክንያቱም ማታ ብቻውን የተኛውና በፍጹም ሊጠረጥር አይችልም። እንደገና ሁሉም ደግሞ ስለሌሉ ቢያንስ የሆነ አይዋከብም። ሄጅ አጠገሙ ለጥላለሁ። ምንም በቃ ማታ አብሮ እንዳደረሰው ማለት ነው። ካሎች ፕስኬንም አጥፈዋለሁ። ከዛ ያው አትክደኝ መቼ ስለዋለሁ። ምን እንደሚል አላውቅም። ብቻ በጣም ይደነግጣል ብዬ አስባለሁ። ከዚህ በፊት ፕራንክ አድርጌውም አድርጎኝም ሀሳቡን መቶልኝ አያውቅም። ግን አሁን ገጠር ቁጭ ስል በቃ ኔትወርክም ስለሌለ ተንኩል ተንኩል ነው እየመጣልኝ ያለው ቤተሰቦች ስለዚህ ወደ አብርሽ የሚተኛበት ክፍል እንሄድ አብረን ነገሮች እናያለን። በዛውም ገጠሩን ላሳያችሁ። አየሩ በጣም ደስ ይላል፣ ቤተሰቦች ከምላችሁ በላይ ሲቀስ ብለቅ ቫይቡን ለማሳየት ብትሞክር ደስ ይለኛል። በጣም በጣም በጣም ነው ደስ የሚሉት። ከብት ግን ለምንድነው አላውቅም፣ ቀይ ከብት ብቻ ነው እየገጠመኛ ጥቁር ከብት እንፈልግ እንዴ? ነው ትግስት አላችሁ። እንሂድና ብቻ ቫይቡ ደስ ይላል። እንደገና ደግሞ ቆንጆ ሲጋገር አይተናል። እና ደግሞ ምንድን ነው ያየሁት ሌላ ብቻ በጣም አየሩ ደስ ይላል። ጌታ ኔትወርክ ምናምን ቢኖር አቱጡ አቱጡ የሚያስብል ነው። እና ደስ ይላል ብቻ ከዚህ ቅርብ ነው። ብዙ አላስለፋችሁ እና ደግሞ ማየት የምትፈልጉት ነገር ካለ እኔ ለማሳየት ወደኋላ አየሩ ደስ ይላል። ኮባው ምናምን ደስ ይላል። ከዛ ከብሽ ጋር ደግሞ ኮባ ውስጥ የሰራ ነው ቪዲዮ አለ የቲክቶክ ቪዲዮ እና ደስ ይላሉ በጣም። እና ጉራግኛ ደግሞ ጨፍርላችኋለሁ ብዬ ነበርና እዚ ጋር ከምጨፍር አሁን ፍራንኩን እናድርገው እና ካልሆነ በቲክቶክ ቪዲዮ ደግሞ ጉራግኛ ኃይሌን አሳያችኋለሁ እንዴት እንደምጨፍር ማለት ነው። እና ቤተሰቦቼ እኔ ከብታል አሳያችሁ ከኋላ ማለት ነው። ምንም ማድረግ አልችልም። ግን ስታስቡት አብርሃም ምን የሚል ይመስላችኋል? ማለት እኔ እንጃ ያምሻል። እኔ በጥፊ ሚመታኝ እየመሰለኝ፣ አይ እጅ ላይ ሴት ልጅ ላይ እኮ አንዱን አያነሳም። ስለዚህ ማንም አልነበረም። ይህ ክፍል ሁለት ሰው ያስተኛል። ከባለ ያው ሁሉ ስንት ሀያ ምናምን ህዝብ ቦታ ተለያዩ፣ ሁሉም ቦታ ያዙ። ኔ እናንተ ነበር የቀራ ነው። እዚህ መተንተኛ አለቀ። ማታ አልተኛም። ማትለኛው ነበረ አሁን ነው የጠጣህ እየመሰለኝ ያለው ገሰታኛ፣ አሁን አሁን የጠጣህ እየመሰለኝ ነው። ማታ ምንም ደህና ነበርክ። በቃ እናተኛ አምሽታ ነው የተኛ ሁንሆ እንዲ እያየኛ እንዲ አብና ምን አይነት ጥያቄ ነው የምትጠይቀኝ? በእግዚአብሔር ምን ቅርፍኝ መጥቷል። ምንታረጊ መጣሽ

በራስ በራስ እጅ እዚህ አብረን መጣን። በራስ እጅ እነሱም ነበሩ፣ ጓደኞች ግን ነበሩ እነሱ ሳሎን ተኛ፣ እኔ ደግሞ እዚህ መጥተን አብረን ተኛን እልካለሁ። ሚሻሚሚበቃ ተገምሚበጣምነዚናው ሴቶችን በጣም የምን ቤት የምን ቤት

ነሽተኛ አሁን ምን ተፈጠረ? ምን ተፈጠረ ነው የምትለው? የቀበቱ ጫፍ ሄደ። እዚህ የመሰለ

ዶክተር አብርሃም በጌታ በኢየሱስ እኔ አሁን ከዚህ እንቅልፍ በእግዚአብሔር ነው የምትሄደው በእግዚአብሔር ሁሉም